እኔ ከሩቅ ቦታ ነው የመጣሁት። ሲሜ ጌታቸው ይባላል። ጌቾ ወዬ ወዬ በል ጌታ፣ ወዬ ብሎኛል።

በጣም ተደመምኩ። እኔ ምን ብዬ ላውራችሁ? ተደመምኩ በቃ አልቻልኩም። ምክንያቱም በፍጹም እህንን አካባቢ አላቅም ቸርች አላቅም። የእግዚአብሔር ሰው ቸርች የተባለውን የቲቪ በለው፣ የድንኳን በለው፣ የመንገድ ዳር ቸርች በለው፣ የግለሰብ ቸርች በለው፣ አላስቀረው አላስቀረውም በቃ ሁሉ ገዳ፣ ይሄ መድረፍ እኮ ነው። አላስቀረውም በቃ በዛ ሁሉ ልቤ አላረፈም። በሚገርም እውነታ ትናንትና ከስድስት ሰዓት ተኩል በኋላ ልክ ስድስት ሰዓት ተኩል ስል እኔ የመጨረሻ በዘመነ ተስፋ የቆረጥኩት ሰው ነኝ። የመጣሁት ከደቡብ ነው፣ ከአርባ ምንጭ ነው። አንዳንድ ጊዜ የእግዚአብሔር መርከብ፣ እግዚአብሔር ያረፈበት እግዚአብሔር የሚንላው መርከብና ባዶ መርከብ አለ። እግዚአብሔር ይለየን። ባዶ መርከብ ውስጥ ገብቼ ዋጋ ከፍያለሁ። በእርግጥ እዚህ ውስጥ የእግዚአብሔር መርከብ አለ። እግዚአብሔር እራሱ አሁን እግዚአብሔር ራሱ እየነዳ ነው። ቻያሳ። በሚገርም እውነታ፣ በእውነት የነ ምስክር ለብዙዎቻችሁ ፈውስ ይሆናል ብዬ ነው ማምናው። ምክንያቱም ይህንን ቸርች በፍጹም ምን ያላቅም። ለካ የአባቶቻችን ቸርች እዚህ አለ። የእነ አባባ ወንዳሮ መንፈስ ያረፈበት እዚህ አለ። የእነ አባባ ወንዳሮ መንፈስ ያረፈበት እዚህ አለ። አቻላስ። በእውነት ያወቅኩት እኔ መንፈሰ የተረጋጋው ትክክለኛ ሀንድረድ ፐርሰንት ሹር የሆንኩት እዚህ ገብቼ ነው። ልክ እኔ እንደገባው የሆነ ነገር ሾክ አረገኝ። የመጨረሻ ለአራት ወር ይሄ የእግዚአብሔር መድረክ ነው። ለአራት ወር ሰውነተን እንደ ጋለ ብረት የሚበላ እሳት አለ። ሰውነተን ያቃጥለኛል፣ ያሳክከኛል ጽፍ

ማሳከክቆ እንዲህ በቀላሉ የምናወራው አይደለም። በጉባኤ ውስጥ ከገባው በህያው በእግዚአብሔር ፊት ሆኜ ነው። ቢያንስ ከ200 በላይ ነው። እኔ ማከከው አሁን እዚህ መጥቼ ራሱ እያከኩ ነበረ። ለመጀመሪያ ጊዜ ማታ ስድስት ተኩል ላይ ነው። አንተ ቀጥታ ዛሬ የለበስካትን ልብስ ለብሰ ወደ እኔ የመጣኸው። እኔ ደግሞ አንድ ጸሎት ነበረ። እሄ ሸሚዝ ለሊት ነው የለበስኩት። እባካችሁ በደንብ ስሙ። የነ ምስክርነት ለብዙዎቻችሁ ፈውስ ይሆናል። ቶሎ እሺ። ከዛ በዛች ልብስ ለብሰ እንደለበስካት መተል ለመጀመሪያ ጊዜ በእኔ ላይ ያወሽከው አንድ ነገር ነው። የእግዚአብሔር ሰው፣ ከዛሬ ጀምሮ አገር አንተን የማይችለው እርዳታ እግዚአብሔር አንተን ይረዳል አልኩ። ለመጀመሪያ ጊዜ የእግዚአብሔር ሰው ተነስቶ ምንድን ነው ያለው? አገር የማይችላችሁ እርዳታ እግዚአብሔር አልገባም እኮ። እሱ ያለው ይ አስተርጓሚ የሚያስፈልገው ነው። ቅድም ነገር አለ ሰው ሁሉ እግዚአብሔር እንደሚረዳ ይሰማል። አይ የተከፈተ ሰማይ ነው። እግዚአብሔር የረዳው ሰው ትባላል። ሪቦት ይከፈትላቸዋል ብሎ የትም ዝም ብለህ ነው የለፋው። እኔ ጋር ነው ያንተ ነገር የሚፈታው። ሲጥና ዘጋለው እሰቅ ዘጋለው ሮቦት አለው ሊልክ ሊካለው አልኩ አሜን። ያልኩህ ከስድስት ተኩል የጻፍኩት እኮ አለ። ስድስት ተኩል እኮ ጽፌ ይዤ ነው የመጣሁት። ስድስት ተኩል ይኸው ሰዓቱም እርግጠኛ ለጉባኤውም እርግጠኛ እንዲሆን ይኸው ስድስት ተኩል ነው የሚለው። በስድስት ተኩል ትናንትና አስራ አንድ ቀን 11 ማለት ነው በስድስት ተኩል ተነስቼ ነው የጻፍኩት። ይሄንን ኢየሱስ ጌታ እያንዳንዷን ሁሉ ጽፌ ነው የመጣሁት። የመጨረሻ እምደት አክሽን የሆነው ልክ አገር የማይችላቸው እርዳታ እግዚአብሔር ይረዳችኋል ስል ያ ያ ጭንቅ ያ መከራ ወደ እህት እንደሄደ ቡክ ብሎ ከነላይ ተነሳ። እዚህ ቁጭ ብለህ ሲነሳ ተሰማህ። በቃ ይህችን ሰማሁ ከፈወስኩ ዘለልኩ። ፍሪጅ እኮ ነው ፍሪጅእ ንት አንገትን ለጥ እንደዚህ አንገትን ግለታው አሁንስ? ምንም የለም። ያቃጠል ነበር ግለት እኮ ነው። የመጨረሻ ብረት እኮ ነው። ሆ የጋለ ብረት እኮ ነው። አሁንስ አሁን ሰላም። እሺ አድነው እባላለሁ። የመጣሁት ከዚህ ከአዲስ አበባ ነው፣ ከአቶ ቢስተራ አካባቢ። ክብር ለእግዚአብሔር ይሁን። እዚህ ቸርች ከመጣው ብዙ ጊዜ ሆኖኛል። የዛሬ ዓመት አካባቢ ብዙ ጊዜ መጥቻለሁ። ግን የዛሬ ዓመት ስመጣ ወረዳ ግቢ ውስጥ የሆነ የምግብ ቤት ጨረታ ተጫርተን ከባለቤቴ ጋር ውጤት ተለጥፎ አንደኛ፣ ሌላ ሰው ተለጥፏል። ከዛ ስንሄድ ስንጠይቅ ሰነድ አልሰጣችሁም ተባለ። የሰጠናቸው ሰዎች ለእኔ አልሰጠኝም ለእኔ አልሰጠኝም ተባባሉ። ቀኑ አርብ ነበር። ሁለታችን ትተን ቀጥታ እዚህ መጣን። እዚህ እንደመጣም ቦታ ሞልቶ፣ እዛ አካባቢ ነበር ተለያይተን እንዲተቀመጥ ነው። የእግዚአብሔር ሰው እዚህ ጋር እንደቆመ እግዚአብሔር ከሰው ነጥቆ ሲሰጣችሁ ያለው ሲል፣ አሜን አለን። ኢየሱስ ጌታ። የዛኔ ይህንን ነገር አሜን ብለን ሄደን እቤት እያወራን ሄደን፣ ቅዳሜ ለታ ጨረታው ተሰርዟል፣ ሰኞ እንደገና ይወጣል ተባለ። ሰኞ የእኛም ሰነድ ተገኝቶ ድጋሚ ስንወዳደር አንደኛው ነው። እኔ ብዙ ጊዜ መመስከርም እፈራለሁ። ይሄ ምን ትንሽ ነገር ነው እል ነበረ። ከሁሉም የገረመኝ ደግሞ ግብር እየከፈልን ድጋሚ አልተገመተም ተብሎ ድንገት 120 ሺህ ብር ተጻፈብን። በቃ ከፍዬ ነው የምከራከረው። ወደ ቤት ሄድኩኝ አዝኜ። ከዛ ጠዋት ስወጣ ግን ሰነዱን ያው እኛ ቤት ጂፒኤስ አሁንም በቤት ያለው ነው የሚመስለኝ። ጂፒኤስ ክፍት ነው። እስክሪኑን አስነክቼ እግዚአብሔር ሰው አስነክቼ ሴት ኢየሱስ በዜሮ ተባዝቶ ምንም ሳልከፍል ክሊራንስ ተሰጠኝ። መንፈስ ኢየሱስ ጌታ ነው። አሜን። ጳጉሜ ላይ አንድ የመጨረሻ ምስክርነት። ጳጉሜ ላይ እናቴ ታማ ስኳር የለም፣ ደም ግፊት የለም፣ ምንም የለም። ሰባ ሁለት ዓመቷ ነው። በቃ ፓራላይዝ ዳርጓት። አርብ ቀን መተም ሞልቶ በጣም እየገረመኝ እንዴት ቸርች ከቸርች ሰው በሽተኛ ይመለሳል ብዬ ለራሴ እያዘንኩኝ ሄድንና፣ ቅዳሜ ለፓስተር ነጋ ደወልኩለት። እሁድ ይዛቸው ና አለኝ። እሷ መምጣት አትችልም ስል ና አለኝ። ኦይል ስፖንሰር አድርጎ ሰጠኝ። አልጋ ክፍል ልትገባ፣ ውሃ ጠምቷታል ተብሎ ሊሰጥ ሲል ከዚህ ነው እንደሄድኩኝ ውሃ ውስጥ ጠባረኩበት። አልጋ ተገኘ። ዶክተሮች በፕሮግራም ነው ያከሟት። ምንም ነገር የለባትም እስካሁን አለች። ኢየሱስ ጌታ፣ አሜን። መመስከር እንዳለብኝ ስላመንኩ ነው። ተባረክ። ነጥቆ ሰጠ ጌታ። አሜን። አሁን ብላ አሜን። ይህንም ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን